ተፈነከተው እንዴት ተፈነከተ፣ በማን ምክንያት ተፈነከተ የሚለውን ሁሉንም ነገር ፀዳ አድርገን እናያለን። ማለው ያ ጋይ ሲመጫ ደወለች። ሄሎ ነይ፣ ነይ፣ ነይ እዚህ በር ጋር አንደኛ ፎቅ ላይ ባይዘው ጸጌ ከሆነች እኔ በጣም በጣም ነው የምትመች። ቢካዝ ለመሰላችሁ በጣም የሆነ የዋህ ልብ ነው ያላት፣ በጣም ምስኪናት ትሩሊ ስፒኪንግ። እና የሆነ አላውቅም ብቻ እኔ እንጃ እኔ እንጃ እሷ ልትሆን ትችላለች ብዬ አስባለሁ። በዚህ ልክ ለዳኒ ምን ሮጦ እሱ ነው የጠራት

እዚህ በርግ አንደኛ ፎቅ ላይ ምን? አንደኛ ፎቅ? ወይኔ ጉድ ይፈላ

ከሰው ልቀጣችን ለምን? መቼ ነው? አሁን ነው ሳት በፊት እየተግባቡ ነው። እየተግባቡ ነው። እየመጣ ነው። የተወሰነ የተወሰነ ነገር እየነገራት ነው። ምንድን የተፈጠረው?

ቀለል ያለ ጸር ነው፣ ከባድ ነገር አይደለም፣ ችግር የለውም። ማነው እሺ ንገረኝ። ከማታ ብቻ ብቻ ምንም

ነገር የተፈጠረው ነገር ወደ ጎን አርግና፣ ዛሬ ታምህ ቤት ልውሰድህ። ከዛ በቃ እንዴ፣ ከዛ በቃ ምን እንደው ፈልጋል? ታዲያ ወረቀት ላይቅለት ያንጥፋትሽስሚኛ በጣም በጣም አመሰግናለሁ ስለመጣሽ። በቃ ደህና እኔ አሁን

የሰዎቻችን ችግር ነው የሆነ ሰው አልጋ ሲይዝ ምናምን ነው ኬር ለመስጠት የምንሞክረው ወይም ስለ ሰውዬው ለማሰብ የምንሞክረው አልጋ ሲዝ ሲወድቅ ወይ ሲሞት ምናምን ነው እና ትንሽ ትንሽ ትንሽ እንደ ካልቸር ችግር አለብን ብዬ የማስበው። በጣም እኮ ነው ሰው የምንወደው፣ በጣም ነው ሰው የምናከብረው፣ ግን ሴም ታይም ዳት ፔንፉል በሆነበት ታይም ላይ ሰው አንፈልግም። ከእኔም ጨምሮ ነው ማለት ከእኔም ጨምሮ፣ እኔም አድርጌዋለሁ፣ እኔም ላይ ሆናል ና ያቺ ሞመንት ምናምን ኮምፕሮማይዝ ማድረግ አንችልም። እሱኛው ችግር አለብን ብዬ አስባለሁ። ያው ደግሞ ምንም ማድረግ አይቻልም ጋይስ፣ እንግዲህ ይሄ ደግሞ ላይፍ ነው። ትንሽ አንተ ሰርቅ እጃሉ የሚጻፈው መድኃኒት መጀመሪያ

ቀተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እ

የሚል በጣም ይሄ እግዚአብሔር ሰው እንደዛ ተጣልቶ እንደዛ ተደባድቦ እንደዛ ተጨቃጭቆ በዚህ ልክ ደግሞ ሀምብል መሆን በዚህ ልክ ደሞ ዝቅ ብሎ ታዛዥ መሆን

ግን ሆኗል። በቃ ተሳክቷል። እናቴ ተም ተሳክቷል። ይመችው መተሳሰቡም እየመጣ ነው። ረዳ ልጅ መተሳሰቡም እየመጣ

እኔ አላምንም። እንደዚህ ተሸክመው እንደአራስ ልጅ እያጠባች ተገባ እኮ ለቤት ይደወል። ይኸውላችሁ እኔ እንደዚህ እንደሆነ ያደረጋችሁ ሰዎች የፈነከታችሁን ሰዎች ማለት ነው፣ መረጃ አለኝ፣ ሕክምና አለ፣ ሙሉ መረጃ አለኝ እና ትቆጫላችሁ። ከዚህ በኋላ ምን እንደማደርግ አሳያችኋለሁ። ምናልባት አንቺ የላክሻቸው ሰዎች ሆኑ ወይ የላካቸው ሰዎች ሆኑ፣ ማን እንደላካቸው እውነት ለመናገር ባውቀው ነገር የለም፣ ግን እኔ ያው መረጃ ታደብደ የደበደቡት ሰዎች ናቸው። የደበደቡት ሰዎች ምን ለእነሱ ነው እንትን እያስተላለፈ ነው ለእነሱ ነው መርት እያስተላለፈ አልገባኝ። ምንድን ያደረገው ቆይ፣ አልገባኝ። ለምንድን ነው ያደረገው? እንደዚህ ላደረጉ ሰዎች ው መታከ

ቤቴ ችግር እየፈጠረች ነው። ቤቴ ችግር እንዲህ ነው ምሽልቅ ያደረገች ጨርሰናል ሳትከፍላችሁ

ሰራሁላ ጋይስ እንግዲህ ለቤቲ ማደውላት ብላለች። እንግዲህ አይታችኋል ጋይስ፣ በዚህ ፕራንክ ውስጥ እውነቱ እንድትረዱ አድርጊያችኋለሁ። በጣም ነው የምትወደኝ። ማያገባኝ ምትን ያልኩትስ ፍትህ። እኔ ዳኒ ጋይስ እንደዚህ ነኝ። ለማንኛውም እናንተ እዛ ጋ ትውድም ትጠልታለች ያላችሁ እፈሩ። ከዚህ በኋላ እኔ ዳኒ አልሰባችሁም ቻ ጸገ ጸገ እግዚአብሔር ደስ ይላል። አይስክላማሃን ማንያ መሰላችሁ? ምን መሰላችሁ? ቆይ ልንገራችሁ። አሁን እዚህ ጋር ስቶፕ ልበለው። ምን መሰላችሁ? ሌላ እኮ ምንም ምንም ታምር እኮ የለውም ነገር ይው ምንም ታምር የለውም። ግን ምን መሰላችሁ? አንዳንዴ እንደዛ የቴስቲሞኒዎች እንደዛ የኤክስፐሪመንቶች በመሃላችን ምን አይነት ነገር እንዳለ ቼክ ያደርጉልናል። ብዙ ጊዜ ሰውን ወደድ ነው ወይ ጠላ ነው አለያ ደግሞ እያሰብንለት ነው የሚለውን ነገር ቼክ የምናደርገው ወይ ሲታመም እንዳልኳችሁ፣ ወይ ሲሞት አለያ ደሞ ሲታሰር ነውና በሶስቱ ውስጥ ሆኖ ሰው ሄዳችሁ ከጠየቃችሁት ወይስ ካጽናናችሁት ሪሊ ልባችሁ ውስጥ ትልቅ ነገር አለ፣ ለዛ ሰው አለ። ጽጌ ለእኔ ሰው ነው። ይመች ይመች። ጽጌ ጎበዝ፣ እግዚአብሔር ፈጣሪ አክብርሽ አይ ቲንክ ምንም ጥያቄ የለውም፣ ትወዳለች። ጥያቄ የለውም በጣም ነው የምትወደው። ቀጣይ በቀሏ ምን ሊሆን እንደሚችል አላቅም። የቀጣይ በቀል ምን ሊሆን እንደሚችል አላቅም። ግን ቪዲዮ በጣም በጣም ጓጉተን እንጠብቀዋለን። እውነት ለመናገር የቀጣይ ቪዲዮቸው እስኪወጣ ድረስ በጉጉት ነው የምጠብቀው። ይህን ሪያሊቲ ሾው እንግዲህ እየተከታተልኩኝ ከእናንተ ጋር አብሬ ሪያክት አደረግበታለሁ። እኔም ካየዋቸው እንደነገርኳችሁ ረጅም ጊዜ ይሆነኛል፣ ግን ከእናንተ ጋር ለማየት ደግሞ ሰብሰብ ብዬ እንደዚህ በፍቅር በደስታ ከእናንተ ጋር ለማየት ሁሌም በየቀኑ ከችላሉ ማለት ጋይስ እንግዲህ በሪያክሽን ቪዲዮ የምፈልጉ ከሆነ ብሎግ ቪዲዮ የምፈልጉ ከሆነ ወይም ደግሞ የላይቭ ስትሪሚንግ ቪዲዮ የምፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረግ እንዳደረሱ። ያ ጋይስ፣ እንግዲህ በተረፈ በቀጣይ ያበደ ቪዲዮ ይዤላችሁ እመጣለሁ። እስካሁን ድረስ ስለተከታተላችሁ በጣም አመሰግናለሁ። እወዳችኋለሁ። መልካም ቀን።